እንዴት ቆይታችኋል? የተከበራችሁ ተመልካቾቻችን፣ የቢዝነስ መረጃዎቻችን ወደ እናንተ ከማድረሳችን በፊት ያጋራችንን መልዕክት ተከታትለን እንመለስ። እዚህ ልቀሎ አያውቅም ጠቅ ክፍል የሚያደርጉ ሁሉ በፍጥነታቸው ይታወቃሉ በፍጥነት ደርሰው ወዲያው ሰምተው ወዲያው ጠቅ ክፍል አድርግ ወደ ጉዳያቸው ሽውልም ይላሉ የዚህ ሁሉ ሚስጥሩ ጠቅ ክፍል ነው እርስዎም በስልክዎ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ ኪው አር ኮድ ስካነር ከፍተው በኢቲ ኪው አር ወደ የትኛውም የአገልግሎት ሰጭ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል ተናባቢ ኢቲኪዋ ቤት ስዊች የቀረበ ለቢዝነስ መረጃዎቻችን አጋር የሆነን ኢትስዊችን እጅግ አርገን እናመሰግናለን። ወደ ቀዳሚው የቢዝነስ መረጃችን አለፍን። የተበታተነና ደካማ አቅም የነበራቸውን የህብረት ስራ ማህበራት በአንድ የማደራጀት ስራ ማጠናቀቁን የአማራ ክልል ህብረት ስራ ማህበራት ኮሚሽን ገለጸ። ማህበራቱ የመልሶ ማደራጀትና መጠናከር ስራ ከተሰራባቸው በኋላ ዘርፈ ብዙ ውጤት እያስመዘገበ ስለመሆኑም ኮሚሽኑ አስታውቋል። ሊዝባለም ጌታነት ተጨማሪ አላት። በክልል ውስጥ የሚገኙ የህብረት ስራ ማህበራት በተናጠልና በተበታተነ መንገድ ሲንቀሳቀሱ ቆይተዋል። ከሰባ በላይ ዩኒየኖችና ከ21ሺ በላይ መሰረታዊ የህብረት ስራ ማህበራት በክልሉ ይኖሩ እንጂ ጠንካራና ተወዳዳሪነታቸው ደካማ የነበረ ነው። ማህበራቱ በተደራጀ መንገድ እንዲሰሩና ውጤታማ እንዲሆኑ ከማድረግ አኳያ በአንድ የማጣመር ስራ መሰራቱን የአማራ ክልል ህብረት ስራ ማህበራት ኮሚሽን የግብአትና ግብይት ዳይሬክተሩ አቶ አለምዘውድ ስሜነ ገልጸዋል። የማዋሃድ አላማን ይዞ ነው የተነሳው ሁለት ሶስት አራት ሁነው በአንድ ከተማ ውስጥ ተበታት ነው ግን እርስ በርሳቸው ተወዳዳሪ ሁነው የሚቀጥሉ ተቋማትን ወደ አንድ ብናመጣ የካፒታል አቅማቸውን፣ የአባላት ቁጥራቸውን እና በገበያ ላይ ያላቸውን ተወዳዳሪነት ሊጨምር ስለሚችል እሱን ለማሳካት ጠንካራና ተወዳዳሪ ተቋም ለመፍጠር ማህበራትን መርጅ ማድረግ በጣም ደካማ የሆኑ ለአባላት ጥቅም የማይሰጡ በስም ተቋቁሞ አድራሻቸው የማይታወቅ እንደ ማህበር ማንቆጥራቸውን ደግሞ ህጋዊ እውቅና ይዘው እየተንቀሳቀሱ ስላሉ የመጀመሪያው ቅድሚያ ሰጠን የምንሰራው የማጠናከር ያለባቸውን ጋፕ በመለየት የማጠናከር የሪፎርሙ አንዱ አካል ነው። ኮሚሽኑ ማህበራቱን በጅምላ ሲደግፍ የነበረ መሆኑን የገለጹት ዳይሬክተሩ፣ መስፈርቶችን በማዘጋጀት የድጋፍ ስልቱን መቀየራቸውን የገለጹት የተቋም ቁመናና ጥንካሬያቸውን ታሳቢ ባደረገ መንገድ በደረጃ መለየት አለብን በሚል በአምስት የደረጃ ካታጎሪዎች ዩኒኖችን ጨምሮ መስፈርቶች እንደ ህብረት ስራ ኮሚሽን ተዘጋጅተው፣ እነዚህ መስፈርቶች መሰረት ያደረገ የተቋም ምዘና አድርገናል። ደረጃ አንድ የሚባሉ ደረጃ ሁለት ደረጃ ሶስት እስከ ደረጃ አምስት እና ከደረጃ በታችም ጭምር ከደረጃ በታች ማለት እንግዲህ ሁለት ኦፕሽን ነው ሊኖራቸው የሚችል አንድም ወይ ህልውናቸው ማጣት ነው ሁለተኛም ከሌሎች ደካማ ማህበራት ጋር ተዋህደው ጠንካራ ሆኖ መውጣት ነው ሁለት ኦፕሽኖች ናቸው ያሏቸው ስለዚህ በደረጃ የመለየት ስራዎችን የሪፎርም አንድ አካል አድርገን እየሰራ ነው ይሄ የምንለይበት ዋናው ምክንያት ለምንድን ነው ካለን አንደኛ ድጋፍ አሰጣጣችን የህብረት ስራን ደረጃ ሊመጥን በሚችል መንገድ መሆን አለበት ለደረጃ የሚሰጠው ድጋፍ ደረጃ አራት ካለው ተቋም ጋር የምንሰጠው ድጋፍ እኩል ሊሆን አይችልም። መልሶ የማደራጀቱ ተግባር ውጤታማ መሆኑን ያነሱት አቶ አለም ዘውድ ከካፒታልና ከገበያ ትስስር ጋር በተያያዘ የተሻለ እንቅስቃሴ መጀመራቸውንም ጠቅሰዋል። ሁለት ሶስት የነበሩ ወደ አንድ ተሰብስበው ይህንን ስራዎች በመስራታቸው ቀጥታ ከተቋቋምነት አላማ አንጻር የተደራጁ ግለሰብ አባላትን ተጠቃሚነት ያረጋገጡበት በገበያው ላይ ያላቸው ተጽዕኖ ከፍ እንዲል የሆነበት ሁኔታ ነው ያለው ዘጠኝ ፕራይመሪ ኮፐሬቲቮች በወተት ማህበር ላይ የተቋቋሙትን ወደ አንድ እንዲመጡ አደረግን። ወደ አንድ ሲመጡ መነሻ ካፒታላቸው ከ20 ሚሊዮን ብር በላይ ይዘው ነው የተቋቋሙት። በቀን እስከ 16000 ሊትር ወተት መሰብሰብ ጀመሩ። ቀጥታ ወተትን የሚያቀነባብሩ ፋብሪካዎች ጋራ ቼን ተፈጥሮ በየቀኑ የሚሰበሰበው ምርት ወደ አዲስ አበባ ማቀነባበሪያ ፋብሪካዎች የሚገባበት እድል አገኘ። ዩኒየኖች በአንድ ከመጣመራቸው በፊት ከሰባ በላይ የነበሩ ሲሆን አሁን ላይ ወደ ሰባ ዝቅ ብለው በተቀናጀ መንገድ ስራቸውን እየሰሩ መሆኑ ተጠቁሟል።